ትምህርት ለአንድ አገር ኢኮኖሚያዊ፣ ማህበራዊ እንዲሁም ፖለቲካዊ እድገት ወሳኝ ቁልፍ መሳሪያ ነው። ባለፉት ቀናት ሲካሄድ የቆየው የሲዳማ ክልል ትምህርት ቢሮ አምስተኛ ዓመታዊ ጉባኤ ተጠናቋል። የሲዳማ ክልል ርዕሰ መስተዳደር አቶ ደስታሌ ዳሞ ክልሉ በትውልድ ግንባታ ውስጥ እውቀትና ክህሎትን ያነገበ ዜጋን ለመቅረጽ ዘርፈ ብዙ ስራን ሰርቷል ብለዋል። ባለፉት አራት አምስት ዓመታት የሲዳማ የትምህርት ስብራትን በመጠገን ቀደም ብለው ተፈጥሮ የነበረውን ክፍተት በመድፈን ተወዳዳሪ ዜጋ ለማፍራት በርካታ ስራዎችን ሰርተናል። ለትምህርቱ ስራ በጣም አስፈላጊ የሆነውን የትምህርት ግብዓት ለማሟላት የሚያስችል ከትንሹ በጀት አንስተን መድበናል። በዋናነት ሀሳብን በማመንጨት ወደ ባለሀብቶቻችን፣ ወደ መላው ህዝባችንን በማድረስ በተቀናጀ በህዝብ ተሳትፎ የትምህርት ቤቶችን የማሻሻል ስራ በሰፊው ተሰርተዋል። በአቋራጭ ስብራትን ገምግሞ በመለየት ማንበብ መጻፍ የማይችሉ የታችኛው ክፍል ደረጃ ያሉ ተማሪዎቻችን በአጠረ ጊዜ በማብቃት በላይኛው ትምህርት ደረጃ ያሉትን ደግሞ በተለየ በቲዩቶሪያልም በመደገፍ ተማሪዎቹ የመማር ውጤታቸው የተሻለ እንዲሆን ያስችላሉ ያልናቸው ዘዴዎችን ሁሉ በመተግበር ስንሰራ ቆይተናል። ባለፉት አመታት ከጊዜ ወደ ጊዜ አዳጊና ስኬታማ ውጤትን ማስመዝገብ ችለናል ያሉት አቶ ደስታ ሌዳሞ ይህ ተግባር በቀጣይም የትኩረት አቅጣጫ ሆኖ ይቀጥላል ነው ያሉት። 2014 ላይ በአጠቃላይ ወደ ዩኒቨርሲቲ ያስገባናቸው ሪሜዳሌን ጨምሮ ወደ 7 ተማሪዎች ናቸው። የተማሪ የገባው የተማሪ ቁጥር እንኳ ከተፈተነው ተማሪ ብዛት አንጻር የሚወሰን ሲሆን ያኔ አስፈትነን የነበረው ከ ሃምሳ ሺህ ተማሪዎች በላይ ነው። ከዛ ውስጥ የተገኘ ውጤት ነው። በሚቀጥለውም አመት እንደዚሁ ወደ ዩኒቨርሲቲ ያስገባነው ውጤት ከረሜዳሉ ጨምሮ ከ9 ፐርሰንት ያለፈ አልነበረ። 2016 ላይ ስንመጣ 11 ፐርሰንት አካባቢ ነበረ። አሁን 2017 ላይ ስንመጣ 15 ፐርሰንት የደረሰበት ሁኔታ ስንመለከት ከጊዜ ወደ ጊዜ አዳጊ ውጤት እያስመዘገብን እየመጣን ስለመሆናችን ለትምህርቱ የሰጠነው ትኩረት ከውጤት ጋር ተያይዞ አመላካች ነው። በውጤት የታጀበም ስለሆነ እንኳን ደስ አላችሁ ማለት እፈልጋለሁ። እናንተ በዚህ አጋጣሚ እዚህ የምትገኙ የትምህርቱ ዘርፍ ላይ ተዋናይ የሆናችሁ አካላትን ሁሉ አደራ ማለት የሚፈልገው ነገር ቢኖር አሁን የተያያዝነውን ተማሪዎችን ውጤታማ ተወዳዳሪ የማድረግ ስራ ስራዬ ነው ብላችሁ በትኩረት ሰርታችሁ ዳር እንድታደርሱና በሚመጣ አመት በዚህ መልኩ ስንገናኝ በላቀ ውጤትና አፈጻጸም እንድትመጡ ያንን አስመዝግባችሁ እንድትመጡ አደራ ማለት ፈልጋለሁ። የሲዳማ ክልል ምክትል ርዕሰ መስተዳደር እና የትምህርት ቢሮ ኃላፊ አቶ በየነ በራሳ የትምህርት ቤት ደረጃን ማሻሻል፣ የመምህራንን አቅም መገንባት፣ የተማሪዎችን የማለፍ ምጣኔ ማሳደግ ባለፉት ዓመታት በትኩረት የተሰራባቸውና ና ውጤት የተመዘገበባቸው ክዋኔዎች ናቸው ሲሉ ተናግረዋል። ባለፉት አምስት ዓመታት ከፍተኛ እንቅስቃሴዎችን ስናደርግ ቆይተናል። ዛሬ አምስተኛውን ጉባኤያችንን ስናካሄድ ትላንት በነበርንበት ቦታና ሁኔታ ውስጥ ሆነን አይደለም እያከበርን ያለ ነው። የትምህርት ቤቶቻችን ገጽታ ተለውጧል። ትላንት በኩረጃ ተስፋፍቶ የተማሪዎቻችንን ትጋት ያበላሸው ሌብነት ጠፍቶ ተማሪዎቻችን ሰርተን ለፍተን ውጤት እናመጣለን ወደ ማለት የገቡበት በአገር አቀፍ ደረጃ ተወዳዳሪ መሆን የሚችሉ ተማሪዎችም በክልሉ እየተፈጠሩ የሚገኙበት ተማሪዎቻችንን ሙሉ በሙሉ ማሳለፍ የሚችሉ ትምህርት ቤቶችም በክልላችን ውስጥ እየመጡ ያሉበት ሁኔታ፣ በአጠቃላይም የትምህርት ስርዓታችን በለውጥ ሂደትና ጉዞ እንደውም ውጤት ላይ ሆነን አምስተኛውን ጉባኤያችንን ያካሄድን እንገኛለን። በጉባኤውም የ2017 እቅድ አፈጻጸም ቀርቦ ውይይት የተደረገበት ሲሆን፣ በጉባኤው መጠናቀቂያ ላይም ከፍተኛ ውጤት ያስመዘገቡ ተማሪዎችና የተሻለ አፈጻጸምን ያስመዘገቡ የትምህርት ተቋማት የማትጊያ እውቅናና ሽልማት ተበርክቶላቸዋል።